የቃለ ሕይወቱ ፕሬዚደንት ዶክተር ጣሰውን ምንነው ዝም አልክ ያለኝ ሰው አለ እና እሱ ሞረፍ ፖለቲከኛ ስለሆነ ሌሎቹ ሃይማኖታቸው ላይ ፎከስ የሚያደርጉ ፓስተሮች፣ መጋቢዎች፣ የቤተክርስቲያን መሪዎች ናቸው። ኦፍኮርስ የዶክተር ጣሶ የብልጽግና ወንጌል ቤተክርስቲያን ግንባታ ላይ መገኘቱ ለቃለ ሕይወቱ ውድቀት እንደሆነ ያምናለሁ። ዶክተር ጣሶ የቃለ ሕይወቱ ፕሬዚደንት ከመሆኑ በፊትም ፖለቲካ ውስጥ ያለውን ሚና ስለማውቀው እሱን መንካት ስላልፈለኩ ነው። ፖለቲካ የሚከታተል ሰው ዶክተር ጣሰውን የማቅ ሰው አለ ብዬ አላስብም። የወሰንና የማንነት ኮሚሽን የሚባል ነገር የወልቃየት ምናምን ችግር እንፈታለን በሚል የተመሰረተውን ታስታውሳላችሁ። የእሱ ፕሬዚደንት ማን ነበረ? ዶክተር ጣሶ ገብሬ ነው የሚባለው። የወልቃይትን ችግር፣ የሶማሌና የኦሮሚያ ችግር ምናምን ይፈታል ተብሎ ታምኖ ነው ጠቅላይ ሚኒስትር አብይ የወሰንና ማንነት ኮሚሽን ፕሬዚደንት አድርጎ የሸሙት። ስለዚህ ለቤተመንግስቱ በጣም የቀረበ ሰው ነው። ፖለቲካ ውስጥም ያለ ሰው ስለሚመስለኝ ብዬ ነው ሳልነካው ያለፍኩት እና እኔ አንድ መድረክ ላይ ዶክተር ጣሶ ጋር ተገናኝቻለሁ በካፒታል ሆቴል የተለያዩ የድንበርና የማንነት ጉዳይ ላይ የብሔሮች የወሰን ምናምን ግጭቶች ላይ የተለያዩ ሪሰርች የሰሩ ሰዎች እና የፖለቲካ አመራሮች የጥናት ውጤታቸውን የሚያቀርቡበት እና የሚገመገቡበት ዶክተር ጣሶ ደግሞ ይህንን ጥናት መስረት አድርጎ ለጠቅላይ ሚኒስትሩ እና ለሚመልከቱ የመንግስት አካል ፖሊሲ ምክር ሀሳብ የማቅረብ ፍላጎት ስለነበራቸው በዛ ቦታ ላይ እነ ፕሮፌሰር ምና እና ፕሮፌሰር በየነ ጴጥሮስ እነ ፕሮፌሰር በቀለ ጉተማ የአቢን መሪዎች የኦነግ የኦፍኮ መሪዎች ያልተገኙ ምሁራን እና የፖለቲካ ሰዎች አልነበሩም እና እኔም በዛን ጊዜ ስራ ነበረኝ የድንበርና የማንነት ግጭት ላይ የተወሰነች ፔፐር ሰርቼ ስለነበረ ያችን እንዳቀርብ እኔም በዛ ቦታ ላይ ኢንቫይት ተደርግ የነበረ እና የዛን ጊዜ ነው ዶክተር ጣሳውን ያወቅኩት። አቶ ፈሰደን የኢትዮጵያ ቃለ ሕይወት ቤተክርስቲያን ፕሬዚደንት ሆነው ነው የተመረጡት። ከዛ በኋላ አይቻቸውም አግኝቻቸው ምናምን ማላቅም፣ ግን እንደ ቃለውት ቤተክርስቲያን አንዳንድ ነገሮችን ይሰማሉ። ስለዚህ እሳቸው ሞሮ የፖለቲካ ፊገር ስለሆኑ እና እንደዚህ አይነት ነገሮች ላይ ኢንቮልቭ ስለሚያደርጉ የብልጽግና ወንጌልና የቃለውት ቤተክርስቲያንን ለማስታረቅ አስበው ሊሆን ይችላል። አይደሉ። እንዴት አድርጎ ሊያስታርቁ እንደፈለጉ ባላቅም፣ ለማስታረቅ አስበው ልዩነትን ጥበብ ወሰን ላይ ሰርቻለሁ፣ ድንበር ላይ ግጭት ላይ ሰርቻለሁ፣ ስለዚህ መፍትሄ ሀሳብ አለኝ ብሎም ሊሆን ይችላልና የእሳቸው ኬዝ በጣም የተወሳሰበ ስለሆነ በዛ ላይ ኢንቮልቭ ማድረግ ስላልፈለኩ ነው። ግን አንድ ነገር አምናለሁ፣ የቃለህይወት ቤተክርስቲያን በጣም አደገኛ ሁኔታ ውስጥ አስገብተዋል። እሳቸው ፒውር ፖለቲከኛ ሆኖ መሄድ ነበረባቸው። አሁን ከእሳቸው በፊት የነበሩት ፕሮፌሰር እያሱ የፖለቲካ ሰው ናቸው። ብልጽግና ወክለው ተወዳደሩ፣ ፓርላማ ገቡ። ስልጣናቸውን አስረክበው ሄዱ። በቃ እኔ ፖለቲከኛ ነኝ ከአሁን ዲህ የቃለ ሕይወት ጉዳይ የሃይማኖት ጉዳይ አይመለከተኝም አሉ። ስልጣናቸውን አስረክበው ወደ ፓርላማ ገቡ ማለት ነው። እና ከሁለት አንዱ ቢመርጡ ለቤተክርስቲያነቱ መልካም ነው የሚሆነው። እሳቸው ከመጡ በኋላ የቃለ ሕይወት ቤተክርስቲያን በጣም ወደ ግራ ነው እየተሳበች አለችው። ከብልጽግና ወንጌሉ ጋርም ከፕሮፌቱ ጋርም ከአፖስቶሉ ጋርም እጅግሩ የማይታወቀው ከጭሮ ጋር ምናምንም እየወሰዱን እዛው ላይ እያስገቡን ይገኛሉ። በእሳቸው ዘመን ቤተክርስቲያናችን አደጋ ውስጥ ነው የገባቸው። እና ወደፊት ያው ታሪክ የሚጠይቃቸው ሰው ይሆናል። ያለን ፖለቲካሊ እኔም ከመንግስት ወገን የምደግፋቸው በጣም ብዙ ፖሊሲዎች አሉ። እሳቸው ደግሞ የመንግስት ወገን ስለሆኑ የሚደግፉት ብዙ ነገር ነው ያለ በዛ ሼር እናደርጋለን። ግን የእምነታችን ጉዳይ ዶክትሪናል ኢሹ ነው፣ የህይወት ጉዳይ ነው። እና የህይወት ጉዳይን እና የፖለቲካ ጉዳይን ባናሳክረው የምል ሀሳብ ነው ያለኝ። እና በካውንስል ደረጃ ብሄዱ እኔ ችግር አልነበረብኝ፣ ግን ቃለህይወት ቤተክርስቲያንን ወክሎ ቃለህይወትም ወስዶ ጃፒ እግር ስር መወርወራቸው በጣም አዝኛለሁ። ብዙ መናገር ስለማልፈልግ ነው እንጂ የደህንነት መጽሐፍ ብለው አሳትሞ ያወጡትንም አይተን አዝነን ትተናል። ዶክትሪናል ሽፍት የተደረገም እንደሆነ ሰምተናል። ምናልባት ቀጣይ ዓመት የዶክትሪን ለውጦች ይፋ ይደረጋሉ ተብሎም የሚነገር ነገር አለ። ከሁሉ በላይ ደግሞ የኢትዮጵያ ቃለ ሕይወት ቤተክርስቲያንን ለጃፒ መሸጦ ትክክል ነው ብዬ ነው